ህይወት በየነ ትባላለች በዲዛይኒንግ ስራ ላለፉት አስር ዓመታት ቆይታለች። ከልጅነቷ ጀምሮ ቤት ውስጥ የምታገኛቸውን ጨርቆች በመጠቀም ልብሶችን ትሰፋ እንደነበር የምትናገረው ህይወት የምትወደውን የፋሽን ሙያ በትምህርት ቤት ገብታ ክህሎቷን አዳብራለች። ትምህርቷን ካጠናቀቀች በኋላ በቤት ውስጥ ለቤተሰቦቿና በቅርብ ለምታውቃቸው ሰዎች አልባሳትን በመስራት ወደ ስራው እንደገባች ትናገራለች። አካባቢ ላሉ ለቤተሰብ፣ ለጓደኞቼ፣ ለጓደኞቼ ቤተሰቦች ለራሴ እንደዛ እየሰራው ነው የጀመርኩት። ያው ግን ስራው ትንሽ ቻሌንጅ ያለው ምንድነው፣ ወደ ማርኬት ውስጥ ስትገቢ ሰው እስኪ ያቅሽ ጊዜ ይወስዳል። ያንን ጊዜ ደግሞ ታግሽ ማሳለፍ ትንሽ ያስቸግረኝ ነበርና በቃ ትንሽ እሰራለሁ፣ ከዛ ደግሞ አቆመዋለሁ። ግን ውስጡ ደግሞ ውስጥሽ ፍቅሩ ካለ ደግሞ በቃ አይተውሽም። የሆነ ጊዜ ደግሞ ይሄን ነገር በቀጠልኩበት የሚል ነገር ደግሞ ይመጣብኛል። ከዛ ደግሞ ጀምራለሁ፣ እንደገና አቆማለሁ። እንደዛ እያለ ነው የነበረው። አሁን ግን ዋና ስራ አድርጌ እየሰራሁት ያለሁት እሱን ነው። በወቅቱ በቀላሉ ወደ ገበያው ለመግባት ቀላል አልነበረም የምትለው ህይወት፣ የተለመዱ ባህላዊ አልባሳቶችን ከመስራት ይልቅ የሽመና ውጤቶችን በመጠቀም እለት በእለት እንዲለበሱ አድርጋ መስራት ጀመረች። የምትሰራቸው ልብሶች ጥራታቸውን የጠበቁ እንዲሆን ከማድረግ ባለፈ ከዘመኑ ፋሽን ጋር የሚሄዱ ልብሶችን እየሰራች ለገበያ ማቅረብ ቀጠለች። ዘመናዊ ልብስ ነው የምሰራው ምፈልገውን ቶፕም ሊሆን ይችላል፣ ሸሚዝም ቀሚስም፣ እንደዛ ነበር ምሰራ የነበረው። አሁን ግን ደግሞ የባህላዊ ጨርቅ ደግሞ እየጎተተ ይመቷል። እሱም በዘመናዊ መልክ እየሰራሁት ነው ያለሁት። ዘመናዊ ጨርቅም ሰራለሁ። ዘመናዊ ጨርቅ ማለት የውጮቹን ጨርቅ ማለት ነው፣ ሰራለሁ። እሱም ኮምባይን አርጌም ባህላዊውንና የሀገራችንን ጨርቅና የውጮቹን ጨርቅ አንድ ላይ ኮምባይን አርጌም ሰራለሁ በሀገራችን ጨርቅ ብቻ ምሰራለው ስጀምር የሴቶች ላይ ነው። ግን ያው አሁን እንደዚህ በቤተሰብ መጥተውም የሚያሰሩ ይኖራሉ ለፕሮግራም ሲሆን፣ ለልጆችም ለባለቤትም እንደዛ ሆኖ ይሰራል እንጂ አብዛኛውን ጊዜ የምሰራው ለሴቶች ነው። እኔ የለበስኩት ይሄ ጥለት ነው። ጥለቱን ከቻይና ይባላል። ይሄ ጨርቅ ደግሞ ከእሱ ጋር ኮምባይን አድርጌ ነው የሰራሁት። በቁምጣና በሸሚዝ መልክ ነው ይሄን መቼም መልበስ ምትችው ነው። በስራ ቦታም ልታረጊ ትችላለሽ። መዝናኛ ቦታም ልታረጊ ትችላለሽ። የግድ እንደዚህ ፕሮግራም ምን አያስፈልገውም ማለት ነው። አሁን አሁን ከሽመና ጨርቆች የሚሰሩ ዘመናዊ ልብሶች ተፈላጊነታቸው እየጨመረ መምጣቱን ትናገራለች። ፍላጎት በጣም አለው ሰው ይወደዋል። ባህላዊ ጨርቁ በጣም ይፈልገዋል። የሸማኔ በሸማኔ ውጤት በሽመና የተገኘው ጨርቅ ይወዱታል። በዘመናዊ መልክ ሲሆንላቸው ያ ብዙ ጊዜ በፊት የነበረው በአገር ልብስ ቀሚስ እንደዛ ነበር። አሁን አሁን ግን ብዙ ዲዛይነሮችም አሉ በዘመናዊ ነገር እየሰሩት ተለምዷል። በጣም ይፈልጉታል። በጣም አሁን በጣም ፍላጎት አለው። ጥሩ በሚባል ደረጃ ይፈልጋል። ከአስር አመት በፊት ከቤት ሆና መስራት የጀመረችው ህይወት አሁን ላይ በስራዋ ውጤታማ መሆኗን ታነሳለች። የፋሽን ዲዛይን ስራ ትዕግስትን የሚጠይቅ ቢሆንም ውጤታማ የሚያደርግ የስራ ዘርፍ እንደሆነ ተናግራለች። ትግስት ይፈልጋል እንዳልኩሽ ጀማሪ ስትሆኚ ስራውን ብዙ አይመጣም፣ ከሰውም ስለማያቅሽ ትግስት ይፈልጋል። እሱ ላይ በጣም መታገስ ያስፈልጋል። ያንን ከታገስች ደግሞ እንዳልኩ ሶሻል ሚዲያው አሁን በጣም ጥሩ ጥቅም ስላለው በዛ በዛ ታግዘው ውጤታማ ይሆናሉ ብዬ ነው የማስበው ሁሉም ዲዛይነር።